አንድ ሚሊዮን ብር አገልጋይ ዮናታን አክሊሉ። በመልካም ወጣት ፕሮግራም አዘጋጅነት የምታወቀው አገልጋይ ዮናታን አክሊሉ ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ የአንድ ሚሊዮን ብር ድጋፍ አደረጉ። አገልጋይ ዮናታን አክሊሉ የአርባ ምንጭ ዓለም አቀፍ ስታዲየም ግንባታን ለመደገፍ በተዘጋጀው የራት ምሽት ላይ አንድ ምግብ በአንድ ሚሊዮን ብር በመግዛት አስተዋጽኦ አድርጓል። በቀጣይም ተጨማሪ ድጋፍ እንደሚያደርጉ ቃል ገብተዋል። የመረጃ ምንጫችን ጋሞዞን ሆሊስቲክ ሚዲያ የቀረበ ነው። እንግዲህ በጣም አገልጋይ ዮናታን አክሊሉ በመልካም ወጣት ፕሮግራም ሰሞኑን ደግሞ መልካም ወጣት ፕሮግራምም ቀርበዋል። እንግዲህ አገልጋይ ዮናታን አክሊሉ ለዚሁ ኢንተርናሽናል ስቴዲየም ግንባታ አንድ ሚሊዮን ብር ራት ማለት ያው እንደምታወቀው ሳፖርት ወይም እርዳታ ለማድረግ የምዘጋጅ ፕሮግራም ነው ማለት ነው። በዚህ ፕሮግራም ላይ ነው አንድ ሚሊዮን ብር አንድ ራት በማውጣትም እንደበሉ የወጡት መረጃዎች የሚያሳዩት ማለት ነው። አገልጋይ ዮናታን አክሊሉን በማስመልከት አዲስ መረጃ የተሰሙትን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።